ጤና ይስጥልኝ ወዳጆች ወዳጆቼ፣ ቤተሰቦች እንዴት አላችሁ? ላይክ ሰብስክራይብ ሼር አድርጉ፣ የተለመደ ትብብራችሁ ይቀጥል። ዛሬም እንዲሁ የሩሲያና የዩክሬን ጦርነት የተመለከቱ መረጃዎችን አጋራችኋለሁ። በተለይም የፕሬዚዳንት ቭላድሚር ፑቲን ቁጣ ቀጥሏል። ሶስተኛ ዙር እጅግ አሳሳቢና፣ አስቸጋሪ አስፈሪ የተባለውን ጥቃት ፈጽመዋል በዩክሬን ምድር ላይ ይህ ምንድን ነው የሚለውን በስፋት የማጋራችሁ ይሆናል። ወደ ተመልካቾቻችን አሁንም ላይክ ሰብስክራይብ ሼር አድርጉ። ቢኒያም ካሴ ነኝ። የተለመደ እንቅስቃሴያችሁ ይቀጥል። እጅጉን አመሰግናችኋለሁ።

የፕሬዝዳንት ቭላድሚር ፑቲን ቁጣቸው ቀጥሏል። ሶስተኛው ዙር የድሮን ወጀብ በዩክሬን ሰማይ፣ እንዲሁም እስከ ምዕራብ ዩክሬን ከምስራቅ አንስቶ ወጀቡ የደረሰበት ሆኗል። እጅግ አስፈሪው ጥቃት ይሉታል። ግን መፍትሄ ማን ያምጣ? ዶናልድ ትራምፕ ነበሩ። ትራምፕ ደግሞ የቤት ስራቸው በሎስ አንጀለስ ላይ ሆነባቸው። ታዲያ ምን ይደረግ? ዛሬ በርካቶች ሲጠይቁት የዋሉ ጉዳይ ሆኗል። ፑቲን ቁጣቸውን እጅግ አስቸጋሪ በሆነ መንገድ የበቀል እርምጃቸውን እንዲሁ የበቀል ሰይፍ በሚ

ይቀጥለውበታል የፑቲን ቁጣ በእርግጥም በዚሁ እንደማይቋጭ ፕሬዚዳንት ቪላዲሚር ፑቲን ራሳቸው ከመግለጻቸውን ባሻገር የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሪፐብሊካኑ ከዚህ ቀደም አስቀምጠት ነበር ፑቲንን አንዴ ነካክታችኋል መጨረሻውን እዛው ተወጡት የሚል አስተያየታቸውን ትራምፕ መስጠታቸው የሚዘነጋ አይደለም። ይህ ሁኔታ ታዲያ ዛሬ ለበርካቶች የስጋት ምንጭ ሆኗል። መፍትሄ እንዴት ንጣ ለዳኛ ያስቸገሩት ፕሬዚዳንት ቪላዲሚር ፑቲን አሁንም ስራውን አብረው መስራት እንደሚጠበቅባቸው እየተነገረ ይገኛል። ሁኔታዎች እጅግ አስቸጋሪ ናቸው። ጦርነቱ ከተቀሰቀሰ ወዲህ ባንድ ምሽት የከፋውና መጠነ ሰፊው የሰው አልባ አውሮፕላን ወይንም ድሮን ጥቃት በዩክሬን ምድር ተፈጽሟል። እጅግ አስፈሪ ነው ተብሏል። የድሮን ማዕበልና ናዳ በዩክሬን ሰማይ ሰድ ብለውታል የፖለቲካ ተንታኞች። ለዚህ ደግሞ ፑቲን ከዚህ ቀደም ለተሰነዘረባቸው ጥቃት አጸፋዊ ምላሽ ለመስጠት ያደረጉት እንደሆነ ይነገራል። ሩሲያ ሰው አልባ አውሮፕላን ወይም ድሮን ናዳ በዩክሬን ላይ መፈጸሟን የኪየቭ ባለስልጣናት ወቁልን ብለዋል። ይህ ደግሞ እጅግ አስቸጋሪ ከመሆኑም በላይ እንደሚባለው ደግሞ ከአምስት መቶ በላይ መሆኑ አስፈሪ የአሁኑም ጥቃት ደግሞ ከሌላው ጊዜ የተለየ ያደርገዋል። የዩክሬን አየር ኃይል እንደሚለው ከሆነ በአንድ ምሽት ብቻ በማዕከላዊና በምዕራብ ዩክሬን አካባቢዎች ከባድ የተባለው የሞስኮ ጥቃት ደርሶባቸዋል። የሞስኮ ኃይሎች የፈጸሙት ጥቃት በቀላሉ የሚታይና ፖለቲካዊ አረዳዱ እንዲሁ የሚተረጎም አይደለም ከሰው አልባ አውሮፕላን ወይም ድሮኖች በተጨማሪ ባሊስቲክ ሚሳይሎች ክርዞ ጭምር ሳይኖሩበት አልቀረም ተብሏል። ሀያ የሚሳይል ጥቃት መድረሱን ደግሞ የዩክሬን አየር ኃይል በግልጽ አስቀምጧል። በሩሲያ ከተላኩት አሊያም ከተወነጨፉት የሩሲያ የሰው አልባ አውሮፕላኖች መካከል ማለትም ከ479 277ቱን እንዲሁ አክሽፍ ያለው ብላለች ዩክሬን። ከሀያ ሚሳይሎቹ መካከል ደግሞ 19ኙ እንዳከሸፈች ይነገራል። ሩሲያ ወደ ዩክሬን ዘልቃ ክ ከተዘረገባት ጀምሮ በተጠቀመችባቸው የሰዋል በአውሮፕላን ጥቃቶች 1200 ንጹሐን መገደላቸውን የመንግስታቱ ድርጅት ከዚህ ቀደም ማስታወሱ የሚዘነጋ አይደለም። ሁኔታው እጅጉን የተወሳሰበ ነው። ታዲያ አስፈሪ ነው የተባለው ጥቃት ዛሬ ጦርነቱ ከተቀሰቀሰ በኋላ በአንድ ምሽት የከፋውና መጠነ ሰፊው ተብሎ ተመዝግቧል። በምዕራብ ዩክሬን ላይ ያተኮረ ጥቃት መሆኑ፣ ከዛም ሲሻገር በማዕከላዊ ዩክሬን ላይ መፈጸሙ ትርጉሙ የዋዝ አይደለም። በምዕራብ ዩክሬን ጥቃት መፈጸም ከፖላንድ ድንበር ጋር የሚገናኝ በመሆኑ በተለይም የሰሜን አትላንቲክ የጦር ጥምረት የሚገኝበት ድንበር በመሆኑ እጅጉን አስቸጋሪና አስፈሪ መልእክት ለሰሜን አትላንቲክ የጦር ጥምረት ጭምር ያደርገዋል። በምዕራብ ዩክሬን ጥቃቱ ተሰነዘረ ማለት ትርጉሙ የሩሲያ ኃይሎች ከዩክሬን ባሻገር ከሰሜን አትላንቲክ የጦር ጥምረት አባላት ጋር ወደ ጦር መማዘዙ አቀኑ የሚል ትርጓሜ ይሰጠው ይገኛል። በማዕከላዊ ዩክሬን የተፈጸመውም ጥቃት ሩሲያ የትን ቦታ መድረስ እንደምትችል ፍንጭ ሰጪ ያደረገ ጥቃት ያደርግላታል። ጥቃቱ እኩለ ሌሊት ተጀምሮ ጠዋት ላይ ያለቀ ሆኗል። የሰው አልባ አውሮፕላኖችን አምክኖ መጨረስ አስቸጋሪ በመሆኑ የዩክሬን ኃይሎች እስከ ጠዋት ለመቆየት ወይም ጥቃቱን ለመከላከል ሙከራ እንዲያደርጉ እድሉ ተፈጥሮላቸዋል። በእርግጥ አስቸጋሪና አሉታዊ እድል ነው። ከ12 ሺህ በላይ ዩክሬናውያን የቀጠፈው ጦርነት አሁን ሶስተኛ ዓመቱን ተሻግሮ ወደ አራተኛ ዓመቱ እየሄደ ቢሆንም እስካሁን መፍትሄ ያመጣ አንዳች ኃይል የለም። ሩሲያ አጸፋ ለዩክሬን በሚል ከባዱ ጥቃት አጠናክራ ቀጥላለች። ሩሲያ አጽፋ ያለችበት ምክንያት ከዚህ ቀደም በአንድ መቶ አስራ ሰባት ሰው አልባ አውሮፕላኖች ማለትም በሚስጥር የገቡት ሰው አልባ አውሮፕላኖች አሊያም ድሮኖች በሩሲያ ምድር ላይ ከባድ ጥቃት ከሰነዘሩ በኋላ የሚሰጥ ምላሽ መሆኑ ነው። ትራምፕ ገና ምናየታችሁ እንዳሉትም ሆኗል። ትራምፕ ፑቲንን ለምን ነካካችኋቸው? እሳቸውን መነካካት ዋጋ ያስከፍላል እንዳሉት እየሆነ መጥቷል። ሦስተኛው ዙር የድሮን ማዕበልና የጥቃቱ ማዕበል ወይንም ወጀብ ይህኑ የሚያስረግጥ አድርገዋል። ዶናልድ ትራምፕ ይህን ማድረግ አልነበረባቸውም በሩሲያ ላይ ጥቃት ተሰነዝሩ የሚመጣውን ጣጣ ማወቅ ነበረባቸው እንዳሉት ሆኖ ተመዝግቦላቸዋል። የሩሲያ መከላከያ ስርዓት ደግሞ አሁንም ከጥቃት ሰለባ ነጻ እንዳልሆነ እየተነገረ ይገኛል። የሩሲያ ኤር ዲፌንስ ሲስተምስ መከላከያ ስርዓት 49 የዩክሬን ሰው አልባ አውሮፕላኖችን ካሚካዝ የሚባሉትን መቶ መጣሉን ወይንም ደግሞ ማክሸፉን በግልጽ አስቀምጧል። የሩሲያ ኤስ አራት መቶና ኤስ ሶስት መቶ የአየር መከላከያ ስርዓቶ በዚህ ልክ ጥቃት የማምከን አቅም እንዳላቸው ቢታወቅም ዩክሬንም እጇን አጣጥፋ እንዳልተቀመጠች የሚጠቁም ጥቃት አድርጎታል። ከሰኔ አምስት ከስድስት ማለትም እንደ ፈረንጆቹ አቆጣጠር 174 ረዥም ርቀት ተወንጭፈው አሊያም ተጉዘው ጥቃት የሚሰነዝሩ ሰው አልባ አውሮፕላኖች ድሮኖች የሩሲያ ምድር ውስጥ ገብተዋል። ሩሲያን ዘልቀው በመግባት ጥቃት ሊሰነዝሩባት ሞክረዋል። ምንም እንኳን ራሽያ አብዛኛውን አክሽፍ ያለው የሚል መግለጫ በተደጋጋሚ ቢሰጠም ፑቲን ታይቶ የማይታወቅ የድሮን ጥቃት እንዲሁ በዩክሬን ምድር ሙሉ ምሽቱን ሲያካልሉ ታድረዋል። ይህ ደግሞ እጅግ አስቸጋሪ ነው። አንዳንዶች እንደሚሉት ከ በላይ ድሮኖች ወይም ሰዋል በአውሮፕላኖች በዚህ አካባቢ ጥቃታቸውን ለመሰንዘር እድሉን አግኝተዋል። በምዕራብ ዩክሬን የተፈጸመው ጥቃት ትርጉሙ የሰሜን አትላንቲክ ጦር ጥምረትን ከራሽያ ጋር ያዋጋ ተደርጎ መታሰቡ ደግሞ አስቸጋሪ ትርጓሜ እንዲኖረው አድርጓል። ትራምፕ ገና ምን አይታችሁ ነበር ያሉት ከዚህ ቀደም አሁን የኔቶ ና የሩሲያ ኃይሎች ይፋጠጣሉ ብሎ ማሰብ ከባድ ቢሆንም አሁን ባለው አጋጣሚ ግን ኔቶ ወደ ራሽያ፣ ራሽያ ወደ ኔቶ እየቀረቡ እንደሆነ የሚጠቁም መረጃ ከግራም ከቀኝ ይወጣል። የፕሬዚዳንት ዶናልድ ትራምፕ በሎስ አንጀለስ ጉዳይ ላይ መጠመድ ወይንም ደግሞ ስራ ማብዛታቸው አስቸጋሪውን አጋጣሚ እንደፈጠረ ይነገራል። ፑቲን አሁን የፈለጉትን ማድረግ የሚችሉበት አጋጣሚም አላቸው። ያ ማለት የአሜሪካ ፖለቲከኞች በሀገር ውስጥ ጉዳይ በካሊፎርኒያው መጠመዳቸው በነ ፑቲን ላይ እንዳያተኩሩ ያደረጋቸዋል። እናም ፑቲን የቤት ስራቸውን የሎስ አንጀለሱ ቀውስ ከመብረዱ በፊት ለማጠናቀቅ ይፈልጋሉ የሚል መረጃ እንዲሁ እንዲወጣ እያደረገ ይገኛል። የፑቲን ሀሳብ በቀላሉ የማይተረጎም ነው ቢባለም አሁን ባለው የዓለማችን የፖለቲካ ስርዓት ግን እጅጉን ውስብስብ የሆነውን አካሄድ እንደመረጡ እየተነገረ ይገኛል። ያም ሆኖ አጸፋው የምላሹ እጅጉን ከባድና ውስብስብ እንደሚሆን ቀደም ሲል የአሜሪካ ፖለቲከኞችም አስቀምጠውት ነበር። ኔቶ እንደሚ የሚታወቀው ሰላሳ ሁለት አባላት ያሉት ነው። ታዲያ ይህ ሰላሳ ሁለት አባላት ነው ፊንላንድንና ስዊድንን ጨምሮ የራሽያን ጎረቤቶች ማለት ነው እንዲሁ ያካተተ በመሆኑ ለራሽያ ስጋት ተደርገው ይቆጠራሉ። የሩሲያ ኃይሎች ግስጋሴያቸው ቢጨምርም በአንድ ወር ብቻ አራት መቶ ሰላሳ አምስት ስኩዌር ኪሎ ሜትር ቦታን ቢያካልሉም አስፈሪውን የዓለማችንን ፖለቲካዊ ማስመር አካሄድ ውስጥ ናቸው በሚል ስጋት የተደቀነባቸው በርካታ ናቸው። የጦር እስረኞችን የመለዋወጥ ሂደት ላይ ናቸው ቢባሉም ሁለቱ ሀገራት ኪየቭና ሞስኮ እጅጉን ውስብስቡን የዓለማችንን የፖለቲካ ሂደት መፍታት ግን አስቸጋሪ አድርጎታል። የአሜሪካን ፖለቲከኞች ቢሆኑ ፕሬዝዳንት ቭላድሚር ፑቲንን እጆትን አጣጥፎ ይቀመጡ ረፉ ለማለት ዛሬ ተቸግሯል። እንደ ምክንያት ደግሞ የሚቀመጠው ራሳቸው ፑቲን ለምዕራቡ የማይዋጡና አስቸጋሪ የፖለቲካ አካሄድን የሚያራምዱ በመሆናቸው ነው። የዩክሬን የቅርብ ጊዜ ክስተቶች አስፈሪ እየሆኑ መጥተዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ለዩክሬን ጦር መልእክት እያስተላለፉ ዛሬ ላይ ደርሷል ተገልጸዋል። በመልእክታቸው ደግሞ በተደጋጋሚ ሲሉ የነበረው ስልጣኑን ከመንግስት ተቀበሉ ወይንም ደግሞ እኛን ውሰደው የሚል ነበር። የሩሲያ መከላከያ ሚኒስቴርም ጦራቸው በዩክሬን መዲና ኬቫ አቅራቢያ የሚገኘው ቁልፍ የሆስቶሜል አየር ማረፊያ መቆጣጠራቸውን ጦርነቱ በተቀሰቀሰ በጥቂት ጊዜያት ውስጥ ማስታወቃቸው ይታወሳል። ይህ ደግሞ ጦርነቱን በእርግጥም የመቆጣጠር አቅምና አላማ እንደነበራቸው የሚታወስ ያደርገዋል። ሁኔታዎች ዛሬ ተወሳስበዋል ቢባሉም ራሳቸው ቮሎድሚር ዘለንስኪ የዩክሬን ያለውን ፕሬዚዳንት ለመፍትሄ አልሰሩም፣ በሚል ትችት ይሰነዘርባቸዋል። የዓለማችንን ፖለቲካ መፍትሄ ለማሰጠት በእንደዚህ አይነቱ አጋጣሚ ሰላም ማውረድ ላይ ትኩረት ማድረግ ያስፈልጋል በሚል ራሳቸው ነ ፕሬዚዳንት ዶናልድ ትራምፕ ሀሳብ ለማስቀመጥ ይሞክራሉ። ፑቲን ግን ይህን ነገር የሚቀበሉት አይመስልም። ፕሬዚዳንት ቭላድሚር ፑቲን በበርካታ የዓለማችን የፖለቲካ ሂደት ውስጥ መንገዱን ለመጥረግ በራሳቸው መንገድና አኬድ ሁኔታውን ለማስተካከል ቢሞክሩም አምባገነንነታቸው እየተነሳባቸው ነው በሚል ትችት ይሰነዘረ ባቸዋል የሩሲያው ፕሬዚዳንት ቭላዲሚር ፑቲን አሁን በዩክሬን ለከፈቱ ጦርነት ምላሻቸው ከሰሜን አትላንቲክ ጦር ጥምረት የሚመጣውን ኃይል ለመቀልበስ ነው በሚል እየሞገዱ ይገኛል። ያም ሆኖ ግን የዓለማችንን ፖለቲካ ለመቃኘትም ሆነ ያለውን ውጥረት ለመፍታት ትራምፕና ፑቲን መነጋገር እንዳለባቸው ይነገራል። ፑቲንም አሁን በራሳቸው መንገድ የዩክሬንን ጦርነት ለመቋጨት እንደሚፈልጉ ይነገርላቸዋል። በሌላ በኩል ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከዴሞክራቶቹ ጋር እንዲሁም ከቱጃሩ ኢሎን መስክ ጋር በአሜሪካ ፖለቲካ ውስጥ እሰጥ አገባ ገብተዋል። ካሊፎርኒያ ላይ የተነሳው የህዝብ ማዕበል አስቸጋሪ የፖለቲካ ምዕራፍን ስለፈጠረባቸው እዛው አካባቢ የመንቀሳቀስ ፍላጎት እንዳላቸው ይነገራል። ትራምፕ ለዚህም ነው ትራምፕ የቤታቸውን ጉዳይ ትተው አሁን ወደ ፑቲን ያዘነብላሉ ለማለት አዳጋች የሆነ የመጣው በአንድም በሌላም መንገድ የፖለቲካ መፍትሄ ለማምጣት አስቸጋሪ ነው ቢባለም፣ በዚህ ሁኔታ ግን ያለማችንን ፖለቲካ ለመቃኘትም ሆነ ትራምፕና ፑቲን አብረው ለመቀመጥ ሰላም እን እንደሚያስፈልግ ይነገራል። ሰላምን ለማምጣት ደግሞ 477ቱ የሰው አልባ አውሮፕላን ወይንም ድሮኖች ጥቃት ትርጉማቸው ጦርነቱን የመቀጠል በመሆኑ አስቸጋሪ ላያደርገው አይችልም። ትራምፕ ለሰላም መስራት እንዳለበት ዛሬ በርካቶች ሀሳብ ቢሰጧቸውም፣ የቤት ስራቸው ግን በሀገር ውስጥም እየበረታ በመምጣቱ የዩክሬንን ጉዳይ ችላ ሊሉት የሚችሉበት አጋጣሚ ይፈጠራል። የዩክሬኑ ፕሬዚዳንት ቮሎሚር ዘለንስኪ ጦርነቱን ለማስቀጠልም ሆነ በራሳቸው መንገድ ለመቋጨት አላማውም ውጥኑም የላቸውም ማስቀጠል መቀጠሉ ላይ ግን አተኩረዋል። ምክንያቱም ከምዕራቡ ዓለም በተለይም ከአውሮፓ ሕብረት ድጋፍ አላቸውና የሚሉ ድምፆች ከግራም ከቀኝም መውጣታቸውን ቀጥለዋል። በዚህኛው አጋጣሚ ደግሞ የዓለምን ፖለቲካ ለመቃኘትም ሆነ የዓለምን ፖለቲካ በራስ መንገድ ለመለካት የሚፈልጉት እንደ ቻይናው ፕሬዚዳንት ሺ ጂንፒንግ እንደ ሩሲያው ፕሬዚዳንት ቭላዲሚር ቭላዲሚሮቪች ፑቲን እንዲሁም እንደ አሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ያሉት መንገዱ እርግጥም ውስብስብ ላይሆንባቸው አይችለም። ለዚህም ነው ዛሬ የሩሲያ ጥቃት በዩክሬን እጅግ አስቸጋሪና ትርጉሙ አሊያም መልእክቱ አስፈሪ ነው ሲባል የነበረው። አስፈሪ ትርጓሜ ያለው አካሄድ የዓለማችንን ፖለቲካ ጭምር የሚያናጋ በቀላሉ የማይተረጎም ሆኖ ሊመዘገብ ግድ ይለዋል እየተባለ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ራሳቸው ይህን ጉዳይ መፍትሄ ካልሰጡት፣ ፑቲን ግን ባገኙት አጋጣሚ ጥቃታቸውን በዩክሬን ላይ አጠናክረው እንደሚቀጥሉ ማሳያ እያደረገባቸው ይገኛል።